ጊፓንሾ አደብ አቤት መቤቴ አንተኛው አበቃ። እመቤቴ እኔ እኮ ከ6 ሰዓት ጀምሮ ነው ስጠብቅ የነበረው። አሁን ደግሞ አስር ሰዓት ሆኗል። ትንሽ ጠብቅ። አሁንም ግን እኮ መቤቴ ትንሽ ጠብቅ፣ አልኮ አይደል እጠራ አለው ይህ ልጅ ከጠዋት ጀምሮ እያየሁት ነው። ለምን ቃለ መጠይቅ አታደርጊለትም ባክሽ? የምን ቃለ መጠይቅ! እጀ ቆማጣ አይደል እንዴ? እሱ ከተቀጠረማ ስራዎችን በሙሉ እኔ መስራቴ አይቀርም። አታይም እንዴ? ከፋይሎቹ ውስጥ እንኳን ወረቀት ማውጣት አልቻለም። የምን ቃለ መጠይቅ ነው የምትኝ? ቢሆንም ግን እመቤቴ፣ አንድ እድል ብትሰጭው እና ቃለ መጠይቅ ብታደርጊለት ችግር የለውም። ባክሽ ኔ ወጣዋለሁ ሳገር። አቤት፣ እመቤቴ። መግባት ትችላለ። አንተ እመቤቴ እኔ መቼ ነው ቃለ መጠይቅ የሚደረግልኝ? ሁሉም ሄደዋል እኮ። አዝናለሁ። ቃለ መጠይቅ መስተጣ አትችልም። መሄድ ትችላለህ። አሁን የምን ኮድ ነው የምትሉኝ? አንድ ላይ የሆናችሁ መፍትሄ ማምጣት ከበዳችሁ እንዴ? ምንም አይነት ምክንያት አልፈልግም። እስከ ማታ ድረስ ውጤት እፈልጋለሁ። ይቅርታ እመቤቴ፣ እመቤቴ እኔ መረዳሽ ነገር ይኖር ይሆን? ሶፍትዌር ዲቨሎፐር ነኝ። ምን ትሰራለህ እዚህ አንተ? እመቤቴ፣ ለቃለ መጠይቅ ነበር የመጣሁት። እናም ስለ ኮድ ስታወሪ ስለ ሰማዎች ነው እመቤቴ። ልረዳሽ እችላለሁ። እኔ ጦሮሽ ናግባ